ውስጥ ላይ ይሄኛው ወንድ ነው። አትሊስት አትሊስት በዛ በሁለትና በሶስት ወር ውስጥ ኪችን እና አንትን አድሷል። ይሄኛው ስም ከማቀው ከማቀው በራሴ ከማቀው አመሳሰልኳቸውና ይሄኛው በጣም መልካም ልክ አልነበረ እኔ ራሴ ረብስማ፣ ይሄ ልክ ነው። ይሄ ሰይጣን ጋር ከራሴ እንኳ ሳብር ይላታል። ምን ወደሽ ምን አይተሽ ነው ምስኪን ነውን ያለችን? በቃ ምስኪ አሳዘነኝ። ወንዳለ እሱ ነው። ጨካኝ ወንዱ አባህና ነው። እኔ መጥፎ እንዳይቻለሁ ማለት እኔ ላይ ደርሶ አይደለ። ያ ብር የሚወደው አይቻለሁ። እኔ አሁን ቁጭ ብዬ እንዳሰቡ ታቃላት የሆነ ነገር አሰቡ። አንዳንድ ሰው እናቱ መርዳት ሲፈልግ ይዋሻል። እህቱ ስትታመምበት ይዋሻል፣ ብር ስጡኝ ይላል፣ ያጭበረብራል? እኔ በራሴ ነው ይሉት። አሁን ይሄኛው ባለፈው ከኔ ጋር የነበረው ልጅ ለምንድን ነው እንደዚያ የሆነው? ምንም እሱ እንዲያውም በቃ ልክ እኔ እንዲያልኩ ልክ አልነበረም አልኩ። እኔ ልክ አይደለው ይሄ ኮ የታመመ ሰው የለም፣ የተቸገረ ሰው የለም። የቤተሰቦቹን ህይወት ግን ሉክሰስ ለማድረግ እና በእኔ ልጅ ለመሸፈን ነበር የሚዋሸው። በቃ አትሊስት ይሄኛው ይሄኛ ምን ይል ነበረ? ሰርቼ የምከፍለው የምንከፍለው ምናምን የሚለው ይሄኛው ደግሞ ስሪ ነበር የሚለው አምጪ ነበር የሚለው። ከዚህ ላይ ሁለት አይነት ፌስ ነው ያለው። ውጭ ላይ የሆነ ነገር ያደርጋል፣ ውስጥ ላይ ይሄኛው ወንድ ነው። አትሊስት አትሊስት በዛ በሁለትና በሶስት ወር ውስጥ

እቃ በቃ ቁጭ ብሎ እንደዚህ ለምንድን ነው ይህንን የሚያደርገው? ለምሳሌ ምንድነው ችግሩ፣ ምንድን ነው ብላችሁ ስትረዱ ምንም ችግር የለውም። ማደግ ነው የሚፈልገው። ማደግ የፈለገ ሰው ደግሞ ጉልበቱን አጣጥፎ ቁጭ ብሎ እንደ ሴት ዘርግቶ አይደለም። እንደዛ አይደለም። ማደግ የሚፈልግ ሰው በተቻለ አቅም የሆነ ነገር ሊሰራ ይገባል። ኦኬ፣ ግን የሆነ ቦታ ደግሞ ስታዩት ተፈጥሮ ራሱ ነስተዋለች። አሁን ለምሳሌ እኔ መለፍለፍ ይሆናል ስራዬ፣ በመለፍለፍ ገንዘብ አገኝ ይሆናል፣ በማውራት ሌላ፣ በጋዜጣ ሌላ፣ በመቆፈር ሁላችንም የራሳችን ታለንት አለን። እሱን ዝም ብዬ ሳየው ግን የሆነ ገደቢስ ነው በተፈጥሮ ራሱ እድለቢስ ቅላት፣ ብቻ ሰው አይጥመውም። እንደዚህ የሚስባችሁም ልጅ አይደለም፣ በቃ ተፈጥሮ ራሱ የራሷን ነገር ነስተዋለች። ገባችሁ? አሁን አንዳንድ ሰው እዚህ ጋር ይመጣልና አይ ምናምን ብለው ብር ያገኛል። አንዳንዱ ደግሞ የሆን ነገር አርጎ ህይወቱን ይለውጣል። ይሄ ልጅ ብትጭኑበት እራሱ በቃ ቤቱንም አለ ገንዘቡን ብትጭኑበት ሻይን አያረግም፣ ዘይት ይሄን የቆንጆ ቲንክ ኢን ማማ ሻይን አያረግም። አይደለም ሻይን ጭንጭል የምትል እንኳን መብራትን ያህል እንኳን አይታይበትም። ቢለብስ አይታይበት የሆን ነገር በቃ ከፍለፊት የሚታይ ነገር አሁን በፊት ሳምሪን ፍለፊት አድርጎ ነበር እሱ ከኋላ የሚታይ አሁን ደግሞ ልጆቹን ከፍለፊት አድርጎ ነው እሱ የሚታይ ነው፣ ብቻውን እመኝኝ አልኩሽ ምንም በቃ ራሱ ተፈጥሮ ነስተዋለች። እሱን ተፈጥሮ ተነሳችው። እኛ ጌታ ኢየሱስ ክርስቶስ አደለንም። እሱን ጨፍልቀን የምንሰራው እግዚአብሔር ነው እግዚአብሔር ሆነው የእሱን እድል የእሱን ገደቢስነት ለልጁ አይስጥ አይስጥ። ከዛ ላይ ደግሞ ክፋቱ ያለበት ክፋት፣ ውሸት፣ ስንት ሴት ስንት ሴት! አንድ እኳ አይደለም፣ አንድ እኳ አይደለም፣ አንድ እኳ አይደለም። ከስንት ሴት ጋር ነው የማገጠው? ከስንት ሴት ጋር ነው ሲማገጠው ነበር። እቺ እቺ እቺን የምታክል ሴትዮ አባህል እቺን የምታክል ሴትዮ አስባችሁታል። እኔ ሴቱ ራሱ በምን መልኩ እኔን እንደዚህ ይሁን ቀጫጭን፣ አጫጨር ግር ምናምን እኔ በምን መልኩ እንዴት እንደሚወድ ግር የሚለኝና የራሴው ልጅ ራሱ ጠይቃታለሁ። ነ እንዲ ምኑን ሳምሪ ይላታል። ምኑን ወደሽ ምኑን አይተሽው ነው ምስኪን ነውን? ያለችኝ፣ በቃ ምስኪ አሳዘነኝ፣ አሳዘነኝ ምስኪንነቱን ደግሞ እንዲሁይህ ነው። የእሱ ምስኪንነት ይህ ማሳዘን። እኔ እንደዚህ አይነት ሰው አያሳዝነኝ። እኔ ቅርታ ጉ ፍጹም አያሳዝነኝ። ገደቢስ ነው በቃ ልጁ ተፈጥሮ የሚነሳችሁ ምድር የሚነሳችሁ እግዜር የሚነሳው አስቀያ አስቀያ እግዚአብሔር አውጥቷታል። ጠይቄ ይህንን ደግሞ ባህሪው ስለሚያውቅ ቶሎ ቶሎ ወዲያው ያስወለዳት፣ ወዲያው ወዲያው ያስወለዳት ነው ማለት ነው። እንደዚህ አይነት ባህሪ ካለው ሰው የሆነ ነገር እንኳን ይሰራል፣ የሆነ ነገር እንኳን ያደርጋል። አሁን ሁሉንም ተው፣ በቃ የእግዚአብሔር ፍጡር ነው። ይህንን ዓለም ይህንን ዓለም ከመጀመሪያም ጀምሬ ይህንን ነው ያልኩት፣ ሳየው ራሱ ኮሳሳ የሆነ የሆነ በቃ ነፈዝ ይሆን ቢሆን እዚህ ሀገር ቢጎለል ኖሮ እሱ ኦልሬዲ ይታከም ነበር። እዚህ ሀገር ውስጥ አንድ አስቀድም በቃ ሊሆን ይሞክራል። ጌም እየተጫወተ ሲሰጡት ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ጌታ። ይሄ ሰውዬ ነው። አንድ ምስኪን ህፃን ልጅን አግኝቶ ሴት ልጅን ስላፈቀረችው አይደለም ያ ስላፈቀረችው አይደለም መሆን ስለነበረበትም፣ ያም ሲሆን አንቺ መታወቂያ ስለሌለሽ አሁን እሱን ብትናገር ደስ ይለኛል። ግን ተናገረች። መታወቂያ ያስፈልጋል ቤት ለመስራት ብሎ የመጀመሪያውን ሊክዳት በራሱ በራሱ ስም ብቻ ሊሰራ ሊሰራ በቃ ኖ ኖ ኖ ብላ ነሷ ራሷ ናት። አይ ኖ እኔም እንትን እላለሁ ለሁለት የሆነ እንጂ ከመጀመሪያም ጀምሮ እሱ ማድረግ ነው የፈለገው፣ ማድረግ ነው የፈለገው። ይሄ ነፈዝ ማለት ነው። ይሄ ፈዛዛ ነፈዝ፣ እግዚአብሔር ተፈጥሮ ያጎዱ ነፈዞች። ስለዚህ እኔ አንድ መልካም ሰው ሳምሪ ቢወቅሳት ያኦማይጋድላለሁ። በምን መልኳየው እየተጨነቃለሁ። እኔ የማንም እንክርዳድ በእናቷ ነው። ኖ ኖ ኖ ኖ ኖ ኖ በእናቷ አይደለም። የራስሽን እኮ አልኩሽን እኮ አዲስ ኢትዮጵያ ውስጥ የሚደፈር ሕፃናት ተደፍሮባት እናትየው አንጠልጥላቸው የሰደበ ሰዎች ናችሁ። ልጇ ተደፍራባት በባህር ዳር ነው በምናምን ባህር ዳር ነው የታካባቢ ለሞቱት ልጆች ላይ እየተሳለቃችሁ ናችሁ። ቀነኔን አፋጡታችሁ የሰደባችሁ ናችሁ። የኔ ልጅን ማለካችኋት መችነክታችኋት? እኔ ያለው አትነኳትም። ማንሽም ብትሳለቅ እችን የምታል አልሰጥሽም። ምክንያቱም ለሕፃን ልጅ የሌላችሁ ልብ ለእኔ ልጅ አይኖራችሁ። እንኳን ቺ ሚዲያ የሚዲያ ፊገር የፈለገችውን እምቢ ብላ በፊትለፊት ምንት ምትላችሁ። እናንተ የምትፈሩት ምንደ ታቃላችሁ። ደግሞ ልንገራችሁ፣ የኔ ልጅ የሰደባት ወጣቱ አይደለም ወጣቱ አይደለም። የእሷ አኩጌዎች አይደለም። ዝም ብላችሁ ዝም ብላችሁ ዝም ብላችሁ ዝም ብላችሁ ተመልከቱ። ሳምሪን ወጥቶ የሚያው ብዛት ማን ነው እንዳለ፣ እሱ ነው ጨካኙ። ወንዱ አባህና ነው እኔ መጥፎ እንዳይቻለሁ ማለት እኔ ላይ ደርሶ አይደለም ያ ብር የሚወዱ አይቻለሁ። እኔ አሁን ቁጭ ብዬ እንዳሰብኩት አቃላችሁ ነገር አሰብኩ። አንዳንድ ሰው እናቱ ሲፈልግ ይዋሻል፣ እህቱ ስትታመምበት ይዋሻል፣ ብር ስጡኝ ይላል፣ ያጭበረብራል። እኔ በራሴ ነው የሚወጣው። አሁን ይሄኛው ባለፈው ከኔ ጋር የነበረው ልጅ ለምንድን ነው እንደዚያ የሆነው? ምንም እሱ እኔ ልክ አይደለሁ። ይሄ እኮ የታመመ ሰው የለም የተቸገረ ሰው የለም። ያ የቤተሰቦቹን ህይወት ግን ሉክሰስ ለማድረግ እና በእኔ ልጅ ለመሸፈን ነበር የሚዋሸው። በቃ አትሊስት ይሄኛው ይሄኛው ምን ይል ነበረ? ሰርቼ የምከፍለው የምንከፍለው ምናምን የሚለው ይሄኛው ደግሞ ምንደው ስሪ ነበር የሚለው አምጪ ነበር የሚለው። ከዚህ ላይ ሁለት አይነት ፌስ ነው ያለው። ውጭ ላይ የሆነ ነገር ያደርጋል፣ ውስጥ ላይ ይሄኛው ወንድ ነው። አትሊስት አትሊስት በዛ በሁለት እና በሶስት ወር ውስጥ ኪችን እና እንትን አድሷል። ይሄኛው እንዴ ምገር ከማውቅ ከማውቅ በራሴ ከማውቅ አመሳሰልኳቸው፣ እና ይሄኛው በጣም ይሄኛው በጣም መልካም ልክ አልነበረ። እኔ ራሴ ኧረ በስመ አብ ይሄ ልክ ነው ይሄ ሰይጣን ነው ያልኩት። እንበቃ ከራሴ እንኳን ከወሰድኳቸው ወንድ ታው ይሄ ከጥሮቹ አይደለም እንዴ። አትሊስት እኮ በጉልበት ሰው ያግዛል። አትሊስት በሆነ ነገር ያደርጋል። ሌሎች ወንዶች አትሊስት የሆን ነገር ብር ሲፈልግ አንድ ሰው በሁሉ ነገር አክቲቭ ይሆናል። ይሄ እኮ የመጨረሻ እ እቃ በቃ ቁጭ ብሎ እንደዚህ። ለምንድን ነው ይህንን የሚያደርገው? ለምሳሌ ምንድነው ችግሩ ምንድን ነው ብላችሁ ስትረዱ ምንም ችግር የለው ማደግ ነው የሚፈልገው። ማደግ የፈለገ ሰው ደግሞ ጉልበቱን አጣጥፈው ቁጭ ብሎ እንደ ሴት ዘርግቶ አደለም፣ እንደዛ አደለም። ማደግ የሚፈልግ ሰው በተቻለ አቅም የሆነ ነገር ሊሰራ ይገባል። ኦኬ ግን የሆነ ቦታ ደግሞ ስታዩት ተፈጥሮ ራሱ ነስተዋለች። አሁን ለምሳሌ እኔ መለፍለፍ ይሆናል ስራ በመለፍለፍ ገንዘብ አገኝ ይሆናል፣ በማውራት ሌላው በጋዜጣ፣ ሌላው በመቆፈር ሁላችንም የራሳችን ታለንት አለን። እሱን ዝም ብዬ ሳየው ግን የሆነ ገደቢስ ነው በተፈጥሮ ራሱ እድለ ለተመልካቿ ልጄን የምትናገራት እውነት አላት የላት ኢቨን ውሸት የላትም እብደት ነው ያላቸው። እብደት እኔ ቅድም አንዷ ምናለች ምን አለች በጣም በቃ ስለሆነች እዚህ ፍራንክፈርት ስለምትኖረው አነሳችና፣ እራሱ እኮ ይስማለም እኮ እንዲህ እንዲህ እንዲህ ብሎ ተናግሯል አለች። መስማት ስላልቻልኩ ብቻ ውስጥ ገብቼ ይሄ የድሮ የድሮ የተቀዳው ስለበፊት ሚስቱ የተናገረው ነው አጌት ስለቤት ሚስ የተናገረው እንጂ ስለተቻ አጣሪ ስላት ልጅቷ እውነትሽን ይቻላለች ማለት ነው። ለምንድነው ዝምላችሁ እያያችሁ መቅደምች ኢንፎርሜሽን እየሰማች ሂጂና፣ ዩቱብ ላይ ሰውየው ከስንት ጊዜ በፊት እየተናገረው ነው። የዛሬ 2014 13 የተናገረው ኢንተርቪውን አምጥተው እንደ አዲስ ፎቶ አድርገው ሰርተው ሰዋሟል። እነዚያ ስ እኔ ልጄ ስለሆነቻለ፣ ለምሳ እኔ ልጄ እንደ ትላንት እናግን ክራውድ ተቀች ዩኒቨርሲቲ ፒኤችዲዋን የተቀበለች መሰለኝ። ፒኤችዲ የልጄን ችሎታ ትላንትና ያየሁት ችግሯን አይደለም ችግሯን አይደለም ችግሯን አይደለም። ሰው እንዴት የመጣለትን ጥያቄ በሰከንድ ውስጥ ይመልሳል። በዚህ ሰዓት እንዲወራ ማለት ነው እኔ ሴቷ ነው የወለድኩት ልጄ ያ ይሄ በስፋ ሰን ካላ ባይኖር ኖሮ የኢትዮጵያ ፕሬዝዳንት አይደለም የጀርመን ፕሬዝዳንት የምትወለጅ ናት ያለች ናት ያለች። እግዚአብሔር ምስክሬ ነው እንዴት ፕራውድ እንደሆንኩባት። ምክንያቱም እኔ እንደዚህ አጠገቧ ያ ያው ብዙ ቦታ ኢንተርቪው ስትሰጣ አይኑ አውቃለሁ። ግን ሰው በዚህ መልኩ አንቺ አይደለም ስለባልሽ፣ ስለራስሽ ህይወት አምስት ደቂቃ ተናጋሪ ብትባይ የእኔ ተብታባ ይልሽ ቁጭ ብለሽ እግርሽ ምላስሽ አይደለም እግርሽ ነው የሚጠላለፈው። እግርሽ ነው የሚጠላለፈው። ለዚያም፣ ኮመን ኮመን የሆነ ጥያቄ ስትጠየቅ ያ እሱ ብቻ አይደለም፣ እኔ ራሴን ራሱ ያየሁት ነው ለመመለስ ብጌ የለም። ቀን ደግሞ እኮ ቀና ብላ አፍሪካ ያደለች እግዚአብሔር ሞገሱን ክብሩን ንግግሩን ያ ማድ ቤት ስር ያደገ በምድጃ ስር ያደገ ለኔ ልጅ ዘበኛ፣ ለኔ ልጅ ለኔ ቤተሰብ ዘበኛ የማይችል ሰው ይሄንን እነግርሻለሁ። ለዚህ ነው በጣም እኔ በጣም የምንቀው የልጅ ደግሞ ማንነት ስለማውቀው ስለማውቀው ነው። አትመጥ ነው የእግዚአብሔር ምስክሬን ነው። እንኳን ለልጅ አይደለም ይሄንን ልጅ እዚህ ቲክቶክ ላይ ላሉት ልጆች አለመኝላቸው

መጀመሪያውኑ ለምን ጀሃነም አልገባም? ሊሆን አይችልም ሊሆን አይችልም ሊሆን አይችልም። ልጅነት፣ አለመብሰል፣ አለማሰብ ለዚህ አድርሶናል። እሱም ሁለት አመት አልሆነም፣ አንድ አመትም አልሆነም አልሆነም። የኔ ልጅ የሚደርስባት የለም ስልሽ እንኳን እንኳን ስለን እዚህ ሚዲያ ላይ ኑ ቁጭ ብለሽ ተናገርሽ ስለምትይ ጀግና ነኝ የምትይ ጠበቃ ነኝ የምትይ የኔ ልጅ ጋር አትደርሺም ነው አትደርሺም አትደርሽም በንግግር ማትደርሽ ህግ በማወቅ ማትደርሽም በመብት ማንሽም ማትደርሽም። ማንሽም እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔር ምስክሬ ነው ያ ሰው እያንዳንዱን ነገር እስከነ ፖይንቱ እስከነ ምኑ እስከነ አንድ እንኳን ተሳስቶ እንኳን ሰው እንደዚህ እንደዚህ እንደዚህ ያ እሱ ከዛ እንደ ሲላት እንደዚህ ቆይ እንመጣ እምቢ ሲላት፣ የለም ያችው ትላንትና ስትናገራት የነበረችው ዛሬም ስትናገራት የነበረችው እዛው ላይ ቁጭ ቁጭ ቁጭ ስቆጭ ይነ አትደርሱም የኔ ልጅ ጀጅ ማረግም ቢሆን የኔ ልጅ መርዳትም አትችሉ አትችሉም። ለምደው ታውቃላችሁ። ያ እናንተ ሶሻል ሚዲያ ላይ ነው የምትቀሩት። እኛ ያስተላለፍነው በነገራችን ላይ ለእናንተ ለቆርቆ ጥሩ ነው። እኛ ያስተላለፍ ነው በሷ እድሜ ላሉት ወጣቶች በሷ እድሜ ላሉት ስህተት እንዳለ እንዲጠነቀቁ ለትውልዱን እንደዚህ አይነትም ደግሞ ባለ እንዳለን ያስተላልፍ ነው። ለአንቺ አይደለም ትእዛዙም ደግሞ ልንገርሽ፣ ከፓርላማ ቁጭ ብላ የምታወራ ነው የሚመስለው። አይመጥንሽ። ሰው አራት ሰዓት ከሃምሳ ሁለት ደቂቃ ያ ወገባችን ድቅቅ እስከሚል ሁላችንም እሷን አብለን እንደ መላኩ ገብርኤል ነው ያየናት። ስታወራ እንዲህ ጋዜጠኛ በል እኔ በል ሁላችንም ችሎት ያስፈልግሻል። የመስራት ችሎታ አላት ወይ? የማውራት ችሎታ አላት ወይ? የመማር ችሎታ አላት ወይ? የቆንጆና ችሎታ አላት? የኔ ልጅ የሚያከል የለም፣ ነገርኩሽ። መድኃኒዓለም እሺ ያድርጋት፣ እሺ ያድርጋት። ደግ ከዚህ ዘገምት ጋር ቁጭ ስትሉ በቃ ደስታን የምትሰማችሁ። ለምን በሱ ማንነት አይደለም እናንተ ደስታ የምትሰማችሁ፣ የኔ ልጅ ጋራ ለሁለት አመት አብሮ ስለነበረ እሱን አይደለም እኮ እናንተ የምትደገፉት። እኔ ላይ የተደገፋቸው እሱ ሲመጣ እኔ ላይ የተደገፍሽ የሚመስልሽ እኔ ላይ ያገኘሽ የሚመስልሽ እኔ በሱ ማንነት አይደለም። እሱ ሊቀርባት ሲጀመር በሱ ማንነት ማለትም ሚዲያ ላይ ይወጣ የሱ ዘር ማንዘሩ ዛሬ ቢቻ የአባታቸውን ስም በእኛ ይቀይሩ። እናንተ ጭምር፣ እናንተ ጭምር ሚዲያ ላይ ያለሽ ቆሮ እንኳን እሱ አይደለም እናንተ ራሱ የአባታችሁን ስም የኔ የነጋሽን ስም አርኩ የዚያ የጀግናው ልጅ ሁላችሁም እሱም ቤተሰቡ የኔን ስም ያድርጉ። በማን አባታቸው ደረጃ ላይ ነው እዚህ ላይ የወጡት? እዚህ ልንገርሽ አይደለ፣ እኔ ያ አንቺ ተናገርሽ አንቺ አወራሽ ነው፣ እኛ እዛ ጋር ቁጭ ያለው። ለማንኛውም ታውቂያለሽ፣ በእሷ እድሜ ላሉት ወጣቶችና ስለተሰጠው ፊድባክ መልስ ነው ይሰጠ፣ ያን ይሰጠ፣ ይህን እንዲህ እንዲ ጥፋት ስላለ እንደዚህ አይነት ስህተት ስላለን እንጂ ለእናንተ ተጨምቆ ለእናንተ ምን ተብሎ አይደለም። ታሪኩ ግን ነገ ወጣቶችን ያነጻል። ሴት ወጣቶች እንደዚች እንደ ደዚ እንዲያውም ልንገራቸው አደለ ደዚና አባህና የሚጋቡ አሪፍ ነው። አንድ አይነት ዘገምተኝ ከሴት ደግሞ ደዚ የምትባለ አንድ ዘገምተኝ የምትል አንድ ናቸው። እንዲያውም አሞራ ይሻላል። ለነገሩ ለጊዜው ነው እሱም ጥሎ ምን የመሰለችው እንደሚያሽከረክር ምነግራቸው አንድ አይነት ዘገም አንድ አይነት ዘገም እኔ አይደለም የበደልኩ ከላይ ነው የተበደልከው ከላይ ነው የተሰጠ ስለዚህ አይ መጥነንም እግዚአብሔርም ደግሞ ይጠብቀን ይጠብቀን ያ በዘር እንዳይወርድ እኔ እሱን ነው የምፈራው ጌታ ሆይ በዘር እንዳታወርድብኝ እንዳታወርድብኝ እንዳታወርድ ይህንን መድኃኒዓለም ቅዱስ ሚካኤል ዘሬን እንዳታበላሽ። እናንተ ነቅፋችሁ በእኛ ህይወት ላይ የምትጨምሩት ነገር አለ የለም። ማን እንደሚደግፍ እንደምንፈልግ ታውቃላችሁ። የሁሉም የሁሉ አምላክ እውነቱን ውሸቱን እንደሚያዩ መድኃኒዓለም እሱ ካጠገቧ አይለ እንደ ሰው በደል እንደ ሰው እንትንማ እሷኩን የተገፈጠረች ጊዜ እኮ ህይወቷም ነብሷም ያልፍ ነበር ያልፍ ነበር። አለቀ። እንደ ሌሎቹ እናት አስባችሁታል። እናንተ ደግሞ ብትሞት ምን እንደምትሉኝ ታውቃላችሁ። አቃጥለሻት፣ ሰድበሻት። እሱ መመለ የሚገርማችሁ፣ እናንተን ይዣ አይደለም ልጄን ያዳንኩትኝ፣ ፈጣሪን ይዤ ነው። ከእሷ ሁለት ሰዓት መንገድ እኔ ፈጣሪን ስለያዝኩኝ ፈጣሪ ደግሞ ልጄን ጠበቀልኝ። ግባችሁ፣ የእሱ አምላክ ጠበቃት። እናንተ ናችሁ እንዲህ አዳናችሁልኝ? ስትደበደብ እናንተ ናችሁ ያደናችሁልኝ? እናንተ ተናገራችሁ ብዬ የሚጫቀኝ መሰላችሁ? ስለዚህ እኔ ልጄ ተርፋልኛለች። ሻይን እያደረገች ነው፣ እያበራች ነው። ውበቷ መልኳን፣ ችሎታዋን ነው እያየሁት ያለሁት። ስንትሽ ነሽ ችግርሽን ለራስሽ መረዳት ያቃተሽ ስንቶቻችሁ ናችሁ? የኔ ልጅ እኮ ከአንድ ጀዝባ ጋር እኮ አስር ዓመት ሀያ ዓመት እኳ አልኖረች አምስት ዓመት ነው አምስት ዓመት አምስት ዓመት ስትኖር ግን አትርፋበት ነው ወልዳበት፣ ተምራበት፣ ቤቷን ሰርታበት፣ ቁንጅናዋን አይታበት ነው። ዝም ብላ ያጠፋች መሰለሽ? እንዳንቺ ስንት ሻለሽ።